ሰላም ጤና ይስጥልን። እንደምናላችሁ ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ፊታውራሪ ሀብተ ጊዮርጊስ ዲኔግዴ ወይም አባ መላ ከጦር መሪነታቸው ከጀግንነታቸው መሳ ለመሳ እጅግ በጣም ሲበዛ ፍርድ አዋቂ ነበሩ ይባልላቸዋል። ፊታውራሪ ሀብተ ጊዮርጊስ በቤተሰቦቻቸው የሚጠሩበት ስም ሀብተ ጊዮርጊስ ሳይሆን ቁሲ በመባል ነው የሚታወቁት። ቁሲ ማለት ደግሞ ቆጥቤ ማለት ነው። ትርጉሙ እውነትም ቆጥቤ ስምን መልአክ ያወጣዋል ይሏል። ይሄው ነው ለማንኛውም ወደ ብያኔዎቻቸው ወደ ፍርድ አዋቂነታቸው ለምስክርነት ያክል ጥቂቱን እነሆ ለቅምሻ። በሁለት ሴቶች መካከል በተነሳ ጸብ የአንደኛዋ ልጅ በሌላኛዋ እጅ ያልፋል። ልጇ የሞተባት ሴት ሌላኛዋን በነፍሰ ገዳይ ወንጀል በአካባቢዋ ለሚገኙ ዳኞች በመክሰስ እንድትቀርብ ታደርጋለች። ተከሳሿም ወንጀል ለመፈጸሟ የእምነት ክህደት ቃሏን እንድትሰጥ በዳኞቹ በመጠየቋ መግደሏን ያለንዳችን ምስክር በማመን አስረዳል። ወደጃች ፍታ ነገስት በሚያዘው መሰረት የገደለ ይገደል ነውና ዳኞቹ በተከሳሽ ላይ የሞት ቅጣት እንዲፈጸምባት ፍርድ ከሰጡ በኋላ ቅጣቱ እስኪፈጸምባት ጊዜ ድረስ በማረሚያ ቤት እንድትቆይ ትእዛዝ አስተላለፉ። ቅጣቷን ልትቀበል እንደታሰረች ጽንስ በወዲዋ ቀርቶ ኖሮ ጉዳዩን በአቤቱታ መልክ ለዳኞቹ እንዲህ ስትል አቀረበች። ጽንስ በወዴ ውስጥ ስላለ እስክገላገል ጊዜ ይሰጠኝ። ከተገላገልኩ በኋላ ግን ለመቀበል ዝግጁ ነኝ። ከሳሽ አቤቱታውን በመቃወሟ በፍርዱ መሰረት የተጠየቀችው የጊዜ ገደብ ተሽሮ በአስቸኳይ ቅጣቱ እንዲፈጸምባት በመጠየቋ ተከሳሽ ለፊት አውራሪ ሐብተ ጊዮርጊስ ዲነግዴ ወይም አባ መላ ቀርቦ ይታይልኝ በማለት አቤቱታዋን አጠናከረች። በተከሳሽም ጥያቄ መሰረት ይግባኙ ወደ ሀብተ ጊዮርጊስ ተላልፎ እንዲታይ በመወሰኑ ጉዳዩ ለእርሳቸው ቀረበ። ፊታውራሪም ጉዳዩን ካጠኑና ያገዳድሉን ሁኔታ ከመረመሩ በኋላ የከሳሽን ሀሳብ በድጋሜ እንዲሰማ ጠየቁ። እግረ መንገዳቸውንም ከሳሿን ከወለደች በኋላ ትገደል በማለት ልመና ቀረቡ። ነገር ግን ከሳሿ በፊታአውራሪ ሀሳብ ስላልተስማማች አሁንኑ ትሙትልኝ በማለት ሀሳቧን አጸናች። የነገሩን አዝማሚያ በመመልከት ከዚህ የሚቀጥለውን ፍርድ ሰጡ። ገዳይዋ አንድ ሰው ነች፣ ስለዚህ እርሷ ብቻ መሞት ይገባታል። እርሷ ስትገደል በሆዷ ያለው ጽንስ ሞቶ ቢገኝ በሱ ደም አንቺም መገደል ይኖርብሻል በማለታቸው ነገሩ ወደ እርሷ የሚዞር የሚጠመጠ መሆኑን ስላስተዋለች ይቅርብኝ ብላ በመሄዷ ይህን በመሰለ ጥልቅ ብይን ገዳይዋን ከሞት በጥበብ አድነዋታል ይባላል። ሌላኛው ደግሞ ሁለት ልጆች በጓደኝነት ይኖሩ እንደነበረ ይነገራል። ከለታት አንድ ቀን አንዱ የሾላ ዛፍ ላይ ወጥቶ የበሰለ ሾላ ሲያወርድ አንደኛው ከመሬት ሆኖ ከላይ የሚራግፍለትን ይለቅማል። ሾላው ላይ የወጣው ልጅ ተንሸራቶ መሬት ባለው ጓደኛው ላይ በመውደቁ ከስር ያለው ይሞታል። የሟች አባት ልጄን ገድሏልና ይሙትልኝ ሲል ክስ በመመስረቱ ክርክሩ ይቀጥላል። የተከሳሽም ወገኖች ጉዳዩ የተፈጸመው በስህተት እንጂ ሆን ተብሎ የተሰራ ለመሆኑን ለዳኞች በማሳወቅ የሟች አባት ምሕረት እንዲያደርግና በእርቅ እንዲያልቅ ይጠይቃሉ። ሆኖም የሟች አባት ምሕረት ለማድረግ ፈቃደኛ ባለመሆናቸው የገዳይ ወገኖች ለፍርድ አሰጣጥ ያመች ዘንድ ወደ ፊት አውራሪ ሀብተ ጊዮርጊስ እንዲመራ ይጠይቃሉ። የበታች ዳኞች ጉዳዩ ከአቅማቸው በላይ መሆኑን በማመናቸው የተከሳሽ ወገን ባቀረቡት አቤቱታ መሰረት ለፊት አውራሪ ሀብተ ጊዮርጊስ ተመራ። ወዲያው ጉዳዩን ሀብተ ጊዮርጊስ ከተመለከቱት በኋላ ይህ ልጅ ልጅህን የገደለው አውቆ አይደለምና ምሕረት ብታደርግ ብለው የልመን ሐሳብ አቀረቡለት። የሟች አባት ግን ምሕረት ለማድረግ ፈቃደኛ ባለመሆኑ ከዚህ የሚቀጥለውን ፍርድ አስተላለፉ። ፍታ ነገስት ነፍሰ ገዳይ እንዲገደል የሚያዘው እንዳገዳደሉ ስለሆነ አንተ ሾላው ላይ ወጣና የሞት ፍርዱ ሊቀበል የተዘጋጀው ወጣት ከስር ቆሞ ወድቀህበት መሞት ይኖርበታል ብለው በየኑ። ነገር ግን ከሳሽ የማይሆንለት የማይዋጣ መሆኑን በመገንዘቡ ይቅርብኝ በማለቱ ሊሞት የነበረውን ወጣት ገና ብዙ የሚጠብቀውን ባለህልመኛ ባለ ህልመኛ ወጣት ከሞት አድነውታል ይባልላቸዋል። ሌላኛው ደግሞ አንድ ሰው ለጓደኛው ዛሬ በህልሜ ከአንተ ባለቤት ጋር አደርኩ በማለት ቢገልጽለት፣ ሌላ ሀሳብ ቢኖርህ ነው አንተ ነገረኛ፣ ወስላታ፣ ልክስክስ በማለት ከሰሰው። ዳኞች ለፍርድ ቢቸገሩ ወደፊት አውራሪ ሀብተ ጊዮርጊስ ይተላለፍ ተብሎ ስለተላለፈላቸው፣ በበኩላቸው ህልማየሁ አለንጂ ሌላ ያደረገው ነገር የለምና ብትተው ሲሉ ለመኑት። ከሳሽ ፈቃደኛ ሆነው ባለመገኘቱ ህልማ አላሚውን ወይም ተከሳሹ ሰውነትን በቅሎ እንዳለህ ከነ ሰራቷ እንደ አማረች ጭነህ አምጣ አሉት። እንደ ታዘዘው አዘጋጅቶ ችሎቱ ዘንድ አቀረበ። የሴትዮዋን ባል ወይም ከሳሹን በቅሎዋን እዚህ ከፊታችን ተቀመጣትና ወዲያና ወዲህ አስግረህ ተመለስ አሉት። እንደ ታዘዘው አድርጎ ከፊታቸው ሲደርስ ከበቅሎዋ ውረድ የተባለና ሲወርድ ለባለቤቱ መልሰስጥ አሉት። እርሱም መልሶ ሲሰጥ ህልምም የዚህኑ ያህል ነውና ያስቀጣም ሲሉ ፈረዱለት።

ፊታውራሪ ሀብተ ጊዮርጊስ በየቤተ ክርስቲያኑ እየዞሩ ይሰብኩ የነበሩትን ባህታውያን ይጠሉ ነበር። ጥላቻቸውም የመነጨው በየቤተ ክርስቲያኑ የሚያገለግሉ ቀሳውስትና ዲያቆናት ማለትም ካህናት በደላላነት ይጠቀሙባቸዋል ብለው ያምኑ ስለነበረ ነው። ባህታውያን የምእመናንን ልብ በሰብአዊ ረራሄ በመመሰጥ ታዝኖላቸው በሚሰጣቸውና በሚደረግላቸው ችሮታ ራሳቸውን ጠቅመው አልፎ ተርፎም ለካህናት ስለሚሰጡ በካህናት ገፋፊነት የካህናት ደላሎች ናቸው ብለው ያምኑ ነበር። ታዲያ ከዕለታት አንድ ቀን አባ ኪሮስ የሚባል ባህታዊ ምዕመናንን ለጸሎት በሰበሰቡበት በሰንበት እሁድ ዕለት የተለመደ የባህታውያን ቅስቀሳውን ሲያካሂድ እኔ መላእክቶች ማለትም ቅዱስ ሚካኤል እና ቅዱስ ገብርኤል ተገልጸውልኛል። የሚያነጋግሩኝም እነርሱ ናቸው እንጂ እኔ ከመነንኩ ሰላሳ ዓመት ሆኖኛል ለሰላሳ ዓመታትም በባዓት የቆየሁነኝ ብሎ መስበክ ጀመረ። በሁኔታው ያዘኑለትና በቦታ የነበሩት የፊታውራሪ ሀብተ ጊዮርጊስ ባለቤት ወይዘሮ አልታየ ወርቅ አስጠረተው ወደ መኖሪያ ቤታቸው ይዘውት ሄዱ። ቤትም እንደደረሱ ነገሩን ፊታውራሪ እንዳያውቁ ደበቁ። ምክንያቱም ፊታውራሪ ባህታውያን ላይ ያላቸውን ጥላቻ ያውቁ ስለነበር ነው። ወይዘሮ አልታየ ወርቅም አንድ ክፍል ውስጥ ደብቀውት በመነነበት ወቅት ምን እንደሚመገብ ቢጠይቁት የኮሶ ልጥልጥ ብቻ ነበረ በማለት ገለጸላቸው። በጣም ስላሳዘናቸው በድብቀ የዶሮ ወጥ ፍትፍት እየተሰራለት መመገብ ይጀምራል። ፊታውራሪ ደርሰውበት ኖሮ ሚስጥሩን ምግብ አዘጋጅ የነበረችዋን ጠምብሬ የምትባለዋን የወጥ ቤት ሰራተኛቸውን ቢጠይቋት የእመቤትቷን ምስጢር ለመጠበቅ ምንም ነገር እንደማታውቅ ገለጸች። ሆኖም ፊት አውራሪ ይልቅ መነኩሴውን አፍናችሁ ከምታስቀምጡት እኔ ስራ እሰጠዋለሁ አምጡት ብለው ለባለቤታቸው አስታወቁ ነገሯቸው። በትእዛዙ መሰረት ተደብቆ ሲቀለብ የነበረው መነኩሴ ፊት አውራሪ ፊት ቀረበና እርሳቸውም ዱር በነበርክበት ጊዜ ምን ትመገብ ነበር አሉት። እርሱም መልሶ እንደለመደው የኮሶ ልጥልጥ ነበር አለ። እንዲሰራለትም ፊት አውራሪ አዘዙ። በትእዛዙ መሰረት የተሰራውን የኮሶ ልጥልጥ እን ጠጣ እንዲበላ ፊታውራሪ ሰጡት። መነኩሴው ከዚህ በፊት እንዲያው ላፉ እንጂ አድርጎት በልቶት ጠጥቶት አያውቅም ነበርና ከመጠጣቱ በፊት እያንገፈገፈው መጠጣት መብላት አልቻለም። ፊታውራሪም አንተ መልቲ አጭበርባሪ፣ የቀበሮ ባህታዊ ብለው የግድ በጉማሬ አለንጋ እየተገረፈ እየተላጠ በላ ጠጣ። ከዚያም ተሰወረ ይባላል። ፊታውራሪ ሀብተ ጊዮርጊስ አባ መላ እንዲህም አይነት ሰው ነበሩ። ውድ አድማጭ ተመልካቾቻችን፣ ለዛሬ ያዝንላቸው መረጃ እዚህ ላይ እናበቃለን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላቸዋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ